ኦሪት ዘኍልቍ ምዕራፍ ሰባት ተራ ቁጥር አንድና ሁለት እንዲህም ሆነ ሙሴ የታቦቱን ማደሪያ ድንኳኑን ፈጽሞ ከተከለ በኋላ ድንኳኑንና እቃውን ሁሉ ከቀባና ከቀደሰ በኋላ መሰዊያውንና የመሰዊያውንም እቃ ሁሉ ከቀባና ከቀደሰ በኋላ የእስራኤል አለቆች የአባቶቻቸው ቤቶች አለቆች ሁሉ ቁርባናቸውን በየራሳቸው አቀረቡ። እነዚህም ከተቆጠረው ሰራዊት በላይ የተሾሙ የነገዶች አለቆች ናቸው። ትራ ቁጥር ሶስት መባቡንም በእግዚአብሔር ፊት አቀረቡ የተወደዱ ስድስት ሰረገሎች አስራ ሁለትም በሬዎች በየሁለቱም አለቆች አንድ አንድ ሰረገላ አቀረቡ። ሁሉም እያንዳንዱ አንድ አንድ በሬ በማደሪያው ፊት በታቦቱ ማደራ ፊት አቀረቡ። ተራ ቁጥር አራት እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተራ ቁጥር አምስት ለመገናኛው ድንኳን ማገልገል ይሆን ዘንድ መገልገያ ይሆን ዘንድ ከእነርሱ ተቀብለህ ለሌዋውያን ለእያንዳንዱ እንደ አገልግሎታቸው መጠን ስጣቸው አለው። ተራ ቁጥር ስድስት ሙሴም ሰረገሎችንና በሬዎችን ተቀብሎ ለሌዋውያን ሰጣቸው። ተራቁጥር ሰባት ለጌዲሶንም ልጆች እንደ አገልግሎታቸው መጠን ሁለት ሰረገሎችንና አራት በሬዎችን ሰጣቸው። ተራቁጥር ስምንት ከካህኑም ከአሮን ልጆች ከኢታምር እጅ በታች ላሉት ለሜራሪ ልጆች እንደ አገልግሎታቸው መጠን አራት ሰረገሎችንና ስምንት በሬዎችን ሰጣቸው። ተራ ቁጥር ዘጠኝ ለቃት ልጆች ግን መቅደሱን ማገልገል የእነርሱ ስራ ነውና በትከሻቸውም ታቦቱን ይሸከሙ ነበርና ምንም ነገር አልሰጣቸውም። ተራ ቁጥር አስር መሰዊያውም በተቀባበት ቀን አለቆቹ መሰዊያውን ለመቀደስ ቁርባንን አቀረቡ። አለቆችም መባቸውን በመሰዊያው ፊት አቀረቡ። ተራ ቁጥር 11 እግዚአብሔርም ሙሴን አለቆቹ መሰዊያውን ለመቀደስ መባቸውን እያንዳንዱ በቀን በቀን ያቅርቡ አለው። ተራ ቁጥር 12 በመጀመሪያውም ቀን መባውን ያቀረበው ከይሁዳ ነገድ የሆነ የአሚናዳብ ልጅ ነአሶን ነበረ። ተራ ቁጥር አስራ ሶስት እስከ አስራ ሰባት መባውም ከእህል ቁርባን በዘይት የተለወሰ መልካም ዶጨትን የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን መቶ ሰላሳ ሰቅል የሆነ አንድ የብር ወጪት ነበረ። ሁለተኛውም ሚዛኑ ሰባት ሰቅል የሆነ አንድ የብር ድስት ነበረ። ሶስተኛውም ዕጣን የተሞላ ሚዛኑ አስር ሰቅል የሆነ አንድ የወርቅ ጭልፋ ነበረ። አራተኛውም ለሚቃጠል መስዋይት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ አመት ወንድ ጠቦት ነበረ። አምስተኛውም ለኃጢአት መስዋዕት የሚሆን አንድ አውራ ፍየል፣ ለደህንነት መስዋዕት የሚሆኑ ሁለት በሬዎች፣ አምስት አውራ በጎች፣ አምስት አውራ ፍየሎች፣ አምስት የአንድ አመት ወንዶች የበግ ጠቦቶች ነበረ። የአሚናዳብ ልጅ የናሶን መባ ይሄ ነበረ። ተራ ቁጥር አስራ ስምንት በሁለተኛውም ቀን የይሳኮር አለቃ የሶገድ ልጅ ናትናኤል መባውን አቀረበ ተራ ቁጥር አስራ ዘጠኝ እስከ ሀያ ሶስት ለመባውም የእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉትን ሚዛኑ እንደ መቅደሱ ሰቅል ሚዛን መቶ ሰላሳ ሰቅል የሆነውን አንድ የብር ወጭት አቀረበ። ሁለተኛውም ሚዛኑ ሰባት ሰቅል የሆነውን አንድ የብር ድስት አቀረበ። ሶስተኛውም ዕጣን የተሞላውን ሚዛኑ አስር ሰቅል የሆነውን አንድ የወርቅ ጭልፍ አቀረበ። አራተኛውም ለሚቃጠል መስዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት አቀረበ። አምስተኛውም ለኃጢአት መስዋዕት የሚሆን አንድ አውራ ፍየል፣ ለደህንነትም መስዋዕት የሚሆን የሚሆኑ ሁለት በሬዎች ፣ አምስት አውራ በጎች አምስት አውራ ፍየሎች አምስት የአንድ ዓመት ተባት የሆኑ የበግ ጠቦቶች አቀረበ። የሶገድ ልጅ ናትናኤልም የሶገድ ልጅ የናትናኤልም መባ ይሄ ነበረ። ተራ ቁጥር 24 በሦስተኛውም ቀን የዛብሎን ልጆች አለቃ የኬሮን ልጅ ኤልያብ መባውን አቀረበ። ተራ ቁጥር ሀያ አምስት እስከ ሀያ ዘጠኝ መባውም ከእህል ቁርባን በዘይት የተለወሰ መልካም ዶቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን መቶ ሰላሳ ሰቅል የሆነ አንድ የብር ወጪት አቀረበ። ሁለተኛውም ሚዛኑ ሰባት ሰቅል የሆነ አንድ የወርቅ ድስት አቀረበ። ሶስተኛውም እጣን የተሞላ ሚዛኑ አስር ሰቅል የሆነ አንድ የወርቅ ጭልፋ አቀረበ። አራተኛውም ለሚቃጠል መስዋይት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባዕት ጠቦት አቀረበ። አምስተኛው ምላሃት ያስመስዋይት የሚሆኑ አንድ አውራ ፍየል፣ ለደርነት መስዋይት የሚሆኑ ሁለት በሬዎች፣ አምስት አውራ በጎች፣ አምስት አውራ ፍየሎች፣ አምስት የአንድ አመት ተባት የበግ ጠቦቶች ነበረ። የኬሌወን ልጅ የኤልያ መባ ይሄ ነበረ። ተራ ቁጥር ሰላሳ በአራተኛውም ቀን የሮቤል ልጆች አለቃ የሰዲወር ልጅ ኤሊሱር መባውን አቀረበ። ሥራ ቁጥር ሰላሳ አንድ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን መቶ ሰላሳ ሰቅል የሆነ አንድ የብር ወጪት አቀረበ። ሁለተኛውም ሚዛኑ ሰባት ሰቅል የሆነ አንድ የብር ድስት አቀረበ። ሶስተኛውም ዕጣን የተሞላ ሚዛኑ አስር ሰቅል የሆነ አንድ የወርቅ ጭልፋ አቀረበ። አራተኛውም ለሚቃጠል መስዋይት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ ዓመት ተባት ጠቦት አቀረበ። አምስተኛውም ለኃጢአት መስዋዕት የሚሆን አንድ አውራ ፍየል ለደህንነትም መሥዋዕት የሚሆኑ ሁለት በሬዎች፣ አምስት አውራ በጎች፣ አምስት አውራ ፍየሎች፣ አምስት የአንድ አመት ተባት የበግ ጠቦቶች ነበረ። የሰዲወድ ልጅ የኤሊሱር መባዬ ነበረ። ተራ ቁጥር ሰላሳ ስድስት በአምስተኛውም ቀን የስምዖን ልጅ አለቃ የስምዖን ልጆች አለቃ የሱሪ ሰዳይ ልጅ ሰለሚኤል መባውን አቀረበ። ተራ ቁጥር ሰላሳ ሰባት እስከ አርባ አንድ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑን እንደ ረሱ ሰቅል ሚዛን መቶ ሰላሳ ሰቅል የሆነ አንድ የብር ወጪት አቀረበ። ሁለተኛውም ሚዛኑ ሰባት ሰቅል የሆነ አንድ የብር ድስት አቀረበ። ሶስተኛውም ዕጣን የተሞላ ሚዛኑ አስር ሰቅል የሆነ አንድ የወርቅ ጭልፋ አቀረበ። አራተኛውም ለሚቃጠል መስዋይት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባዕት ጠቦት አቀረበ። አምስተኛውም ለኃጢአት መሥዋዕት አንድ አውራ ፍየል፣ ለደህንነት መሥዋዕት ሁለት በሬዎች፣ አምስት አውራ በጎች፣ አምስት አውራ ፍየሎች፣ አምስት የአንድ ዓመት የበግ ጠቦቶች ተባቶች አቀረበ። የሱር የሰዳይ ልጅ የሰለሚኤል መባይሄ ነበረ። ተራ ቁጥር አርባ ሁለት በስድስተኛውም ቀን የጋድ ልጆች አለቃ የራጉኤል ልጅ ኤልያሳፍ መባውን አቀረበ። ተራ ቁጥር አርባ ሶስት እስከ አርባ ሰባት መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑን እንደ መቅደሱ ሰቅል ሚዛን መቶ ሰላሳ ሰቅል የሆነ አንድ የብር ወጪት አቀረበ። ሁለተኛውም ሰባት ሰቅል የሆነ አንድ የብር ድስት አቀረበ። ሶስተኛውም እጣን የተሞላ ሚዛኑ አስር ሰቅል የሆነ አንድ የወርቅ ጭልፋ አቀረበ። አራተኛውም ለሚቃጠል መስዋዕት አንድ ወይፈን፣ አንድ አውራ በግ፣ አንድ የአንድ አመት ተባጠቦት አቀረበ። አምስተኛውም ለኃጢአት መስዋዕት የሚሆን አንድ አውራ ፍየል፣ ለደህንነትም መስዋዕት የሚሆኑ ሁለት በሬዎች፣ አምስት አውራ በጎች፣ አምስት አውራ ፍየሎች